ኢትዮጵያ በአድዋ ጦርነትም ሆነ በፋሽስት ጣሊያን ዳግም ወረራ ሀገርን ከአራቱም ማዕዘን በጀግንነት ሲዋጉና ጠላትን ሲያስጨንቁ የነበሩ በርካታ ጀግና አርበኞች እንደነበሯት ታሪክ የከተበው እውነት ነው። ከነዚህ መካከል ደግሞ በዳግም የፋሽስት ጣሊያን ወረራ ወቅት በደብረ ብርሃን በኩል ጠላትን ፋታ ሳጥተው ሲያስጨንቁ የነበሩት ደጃዝማች ኃይለማርያም ማሞ አንዱ ናቸው። መተኮሱንማ ማንም ይተኩሳል፣ ኃይለማርያም ማሞ አንጀት ይበጥሳል ተብሎ የተገጠመላቸው ከተኮሱ የማይስቱት አርበኛ በወቅቱ ሀገራቸው በ1928 ዓ ም በጠላት ኃይል ወረራ ሲገጥማት የ32 ዓመት ወጣትም ነበሩ። ታዲያ ሀገራቸው በጠላት ኃይል ስትወረር የመናቅና የመደፈር ስሜት የተሰማቸው ደጃዝማች ኃይለማርያም ከደብረ ብርሃን በጫጫ በኩል ወደ አዲስ አበባ ሲገሰግስ የነበረውን ጦር በደፈጣ ውጊያ ገጠሙት። በዚህ ውጊያም አንድ መቶ ሰባ የፋሽስት ወታደሮችን ማረኩ። አንድ መቶ ሰባ ወታደሮችን በማረክ ብቻ ያላቆሙት አርበኛው አዲስ አበባ የገባውን ጦርም በደፈጣ ውጊያ ማስጨነቅን ያዙ። በዚህ ያልበቃቸው ደጃዝማች ኃይለማርያም በሰላሌ ሙገር፣ በመንዝና ተጉለት፣ ቡልጋና በደብረ ብርሃን ጭምር አርበኞችን በማስተባበር ጠላትን መግቢያና መውጫ በማሳጣት ማስጨነቅን ያዙ። የኃይለ ማርያምን የደፈጣ ውጊያ መቋቋም ያቃተውና በርካታ ወታደሮችን እያጣ የመጣው የፋሽስት ጣሊያን ጦር ከፍተኛ ኪሳራ ውስጥ በመግባቱ ከተለያዩ አካባቢዎች ወታደሮችን በማሰባሰብ የኃይለ ማርያምን የተቀናጀ ጦር ገጠመ። ይሁንና የአትንኩኝ ባይነትን መንፈስ ከኢትዮጵያዊ የአሸናፊነት ደም ጋር አጣምሮ የያዙትን የኃይለ ማርያምን ጦር ግን ሊያሸንፉት አልቻሉም። የጣሊያን ጦር ዳግም በደብረ ብርሃን ውጊያ ላይ ወታደሮቹን አጣ። የደብረ ብርሃኑን ውጊያ በድል ያጠናቀቁት ጀግናው ደጃዝማች ኃይለማርያም ፊታቸውን በጠላት ጦር ወደ ተጨነቀችው ቡልጋ አዞሩ። 500 ወታደሮችንም አሰልፈው የጠላት መመላለሻ ኮሪደርን ሰብሮ ለመግባት ከፍተኛ የሆነ ውጊያን ጎርፎ በተባለው የቡልጋ አካባቢ ላይ ከፈቱ። ለአርበኛ ድል እንዳለ ሁሉ ህይወት ማጣትና መቁሰል አንዱ አካል ነውና በሰኔ ስድስት ቀን 1930 ዓ ም እኚህ አርበኛ በውጊያ ላይ ሳሉ ከጠላት በተተኮሰ ጥይት እንደተመቱ ጳውሎስ ኞኞ በከተበው የታሪክ ሁኔታ ያስረዳናል። ለሁለት ዓመታት በተለያዩ የጦር አውዶች ጠላትን ሲያስጨንቁ የቆዩት ደጃዝማች ኃይለማርያም ማሞ ይህ ውጊያ የመጨረሻቸውም ነበር። ያቺ በቡልጋ የጦር ግንባር ያገኘቻቸው የጠላት ጥይት በጀግንነት የሚፋለሙበትን መጨረሻ ያደረገችው ደጃዝማች ኃይለማርያም ማሞ በ34 ዓመት የወጣትነት ዕድሜያቸው ሀገራቸውን ለጠላት አሳልፎ ላለመስጠት ሲሉ በዘመናቸው አጋማሽ በቡልጋ የጦር አውድ ላይ ህይወታቸውን አጡ። በአራቱም የኢትዮጵያ ማዕዘናት ለውድ ሀገራቸው ውድ ህይወታቸውን በየጦር ግንባሩ አሳልፈው በሰጡና በጀግንነት ተዋግተው ከጠላት እጅ ባስጣሉ እልፍ ኃይለማርያኖች ኢትዮጵያ ዛሬም ድረስ ነጻነቷን አውጃ ዜጎቿ አንገታቸውን ቀና አድርገው እንዲሄዱና ታሪካቸው በዓለም ህዝብ ዘንድ እንዲወሳም ሆኗል።